ቅዳሜ የሚጸለይ አምላክን የወለደች የመቤታችን የድንግል ማርያም ምስጋና ስድስተኛ ክፍል። ንጽህት ነሽ፣ በረህትም ነሽ፣ ጌታን በማልጅሽ ያሽ ሆይ በሁሉ የተቀደሽ ነሽ። ፍጥረት ሁሉ ቅድስት ወይ ለምኝልን ብለው እየጩሁ ከአንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ። ባለማልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናንነትሽ እናመሰግናለን፣ እናደንቃለን እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባህሪያችን መዳን በማፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ። መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎሻልና ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽ። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሽልናልና ከአብ የተወለደ ካለም በፊት የነበረ አንዱ ቃል ራሱን ባህሪውን ሰወረ። ካንቺም የተገዥን የሰውን አርአያ ነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይን ሆን፣ እውነተኛ ፀሐይ ካንቺ ወጥቶልናልና እንደ ነቢያት ትንቢትም ያለ ዘርና ያለመለወጥ ወለድሽው። ቅድስት ሆይ ለምኝልን።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 ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና፣ ቅድስት ሆይ ለምኝልን። የንጉስ ክርስቶስ እናቱን ተባልሽ። እርሱን ከወለሽ በኋላም በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋህዶ አማኑኤልን ወለሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላይዋ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈቶ በሌለበት ማዕፀንሽ ተሸክመሽዋልና እኛን ስለማዳን ካንቺ ሰው በሆነ በጌታችን ኢየሱስ ክርስቶስ ዘንድ አማላች ሆንሽን። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት ይሁንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድን ዘንድ ከአንጭ ወጣት ወለደ። ፈጽመን እና መስግነው ቸርና ሰውን ወዳጅ ነውና፣ ቅድስት ሆይ ለምኝልን። ያለ እርኩሰ ድንግል ይሁን ጸጋን የተመላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ፣ የማትጠፊ ፋና ነሽ፣ የማትፈርሺ መቅደስ ነች። የቅዱሳን መደገፊያቸው መጠጊያቸው የማትለወጪ የሃይማኖት በትርነሽ ቸራ ዳኛችን ወደሆነ ሆነ ልጅሽ ለምኝልን፣ ፈጽሞ ይቅርለንና ይምረን ዘንድ ኃጢአታችንን ያሰሰርልን ዘንድ፣ ቅድስ ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላት ውስጥ ያመሰግኗታል ሀዳስ ጣዋ ላአንቺ ምስጋና ይገባሻል እያሉ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 እርሱም በያዕቆብ ወገን ለዘላለሙ ይነግሳል፣ መንግስቱም አያልፍም። ማርያምን መላኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘያምር ብእሴ። መላኩም እንዲ አላት መንፈስ ቅዱስ ይጠብቅሻል፣ የሉል ኃይልም ያድርብሻል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤት ከአንቺ ወገን የምትሆን ከሸመገለሽ ካረጀሽ በኋላ ጸነሰሽ፣ ልጅም አገኘች። እነሆ የስድስት ወር ሆነ መካን ሲሏት፣ ለእግዚአብሔር የሚሳነው ነገር የለምና ማርያም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል የተሸለመሽ ድንኳን ነሽ እና ምስጋና ይገባሻል። የመላእክት እህት የሕዝቡ ሁሉ እናትነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኝ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕታት ውስጥ እስጢፋኖስ ከመጥምቆ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኚልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን።